እንዳታይም በእናትሽ፣ ቀስ እያልሽ ቀስ ብለን ቀበጡ ዕለት ሞታ አይገኝም ማለት እህን ጊዜ አሁን ላይ ነው እንግዲህ። ፉን ፉን ያደረጋት ሶሲ ከጸጋ ጋራ ፊልማ ጀመራለች። ግን አትወጪውም፣ ምክንያቱም ፍልሚያውን የጀመርሽው ተከባድ ሰው ጋር ነውና። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የበጎ ቤተሰቦች እና የአፍላ ፍቅር ወዳጆች፣ እንዲሁም ተከታታዮች እንዲመናላችሁ እኔካ አለሁኝ። አልሐምዱ ሊላህ ሰላም ነኝ። እንዳየ ነው እንግዲህ ቦቸራ ልክ እጇን ሲይዛት ሄቨንን አባት የመጣ በማለት አስደንግጠዋለች። ተንበርክኮ ለብዙ ጊዜ ከቆየ በኋላ አረ ምንድን ነው ወይ አይመጡም ወይ አይናገሩም እንዴ ብሎ ቦቻራ ዘወር ሲል እንኳን አባቷ የሄቨን አባት ይቅርና ወፍ ራሱ እንደሌለ ሲመለከት ምን ማለትች ነው ምን አስበች ነው ብሎ ይቆጣታል ሄቨንን ተቆጥቷት እሷን መጥፎ ፊት አሳይቷት አያውቅም ነበር የአሁኑ ላይ ግን በጣም ተቀይሟታል ብሎም እሷ ስቃ ልቀልድ ብዬ ነው ብለዋለች እንግዲህ ተንበርክኮ ሲለምናት ይቅርታማ፣ አባቷን ይቅርታ እንደሚወድ ለአባቴ ይቅርታ አድርግ፣ አጠገቡ አልደርስም እያልክ ተንበርክክ ብለው ያን ሁላ ሲያደርግ ከጎን ዳጊ እያየ ነበር። እንዲሁም ማርክም ነበር። ማርክ በጫካ ውስጥ ሳሮች ምናምን ያሉበት አካባቢ ላይ በልቡ ድፍት ብሎ ግን አይኖቹን ከሄበንና ከቦቸራ ላይ ጥሎ እነሱን እነሱን በሚመለከትበት ሰዓት ቦቸራ ተንበርክኮ ልመና ነገር እያደረገ ነበር፣ ልመና በሚመስል ነገር ይቅርታ እየጠየቀ ነበር። የህብን አባት በሌለበት የህብንን አባት ይቅርታ እያስጠየቀችው ነበር። እሷ ግን ስትቀልድ ነው። ግን እኛንም ተጫወተችብን፣ እሱን ብቻ ሳይሆን እኛንም ተጫወተችብን። እኔ ያሰብኩት የህብን አባት ሲመጣ ምን ይፈጠራል፣ ይጣላሉ፣ ያስወጣዋል፣ ያባረዋል የሚለውን ብዙ እርቀት ይጃሉ ነገር ግን ሆኖም ምንም መጥፎ ነገር የተፈጠረ የለም። በቀልድ ያልፏል ይሆን እንግዲህ የባለፈውን የቦቸራን በሄቨን መሳም ሳያንስ፣ ነገር ግን ቀለበት የሚያደርግ ሰው ይመስል ተንበርክኮ ሲለምናት ያየው ዳጊ ምቾት አልሰጠውም ነበር። ምቾት ስላልሰጠው መንገዱን እያለቀሰ ሄዱይጠይቃት አይጠይቃት እንዴት ብሎ ይንገራት እንዴት ብሎ ይጠይቃት እንደማይመለከተው ወይም ማያገባህም እንደምትለው ስለሚያቅ መንገዱን እያለቀሰ መቀጠል ነው ያለበት። በዚህ አጋጣሚ እያለቀሰ መንገድ ለመንገድ ሲሄድ ጀሪ ታገኘዋለች። ጀሪ በምታገኝበት ሰዓት ዴ ዳግዬ ምን ሆነህ ነው ስትለው፣ እንግዲህ ቺቺንዬ እሱ በጣም ነው ልቡን ዝቅ የምታደርገው የ የምትል ቃል እሱ አይችላትም። ታሸንፈዋለች ማለት ነው ይህ የምትለው አቃል ታሸንፈዋለች። ለማንኛውም ተይኝማ፣ ተይኝ እስኪ እኔ ያየሁትን አንቻላየሽ፣ ደገመችው እኮ እያለ ለጀሪ ሲነግራት ጀሪም ግራ በመጋባት ምንድ ነው የተደገመው? የተደገመውስ ማን ነው? የሚደገመውስ ምንድ ነው ስትል ስትጠይቀው እንደ ምንም ብሎ እንደ ማንም ብሎ ለጀሪ ቦቸራን በድጋሜ ሄበን እንደሳመችው ይነግራታል። ዳጊ ይህንን ነገር መቋቋምና መስማት ጨርሳ መስማት የማትችለዋ ጀሪ እኔ ጀሪ ማን እንደሆንኩኝ ያሳያታለሁ ብላ ፎከራ ወደ ሄቨን ስር ስትሄድ አንቺ ልጅ፣ ለምንድነው? ልጁ ሰርቶ እንዳይበላ የምታደርጊው? ለምንድነው ከሱ ስር ስር እንደ ጥላ የምትሄጁ? ለምንድነው የማትተዩ? ስትላት እባክሽን የኔ እህት፣ ስለማን እንደምታወሪ ስለምን እንደምታወሪ የገባኝ ነገር የለኝም አስረጅኝ፣ ብትላትም ባክሽ፣ ገብቶሻል የማወራው ስለ ቦቸራ ነው ስትላት ቦቸራና ደግሞ እኔ ምን አደረግን? ስትል ሄቨን ባክሽ ያደረግሽውን ነገር ታውቂያለሽ። ለሁለተኛ ጊዜ ሳምሹ ማለት ምን ማለት ነው? ስትላት አይ የእህትና የወንድም የጓደኝነት ነው፣ ሌላ ነገር አይመለከትሽም። ሌላ ነገርስ ቢሆን አንቺ ምን አገባሽ? የሚያገባሽ ነገር አለ ብላ ብትጠይቃትም ተትንሽ በኋላ ተትንሽ ትንሽ ቆይታ ከማሰብ በኋላ አይ እውነትሽ ነው፣ ያገባኝ ደግሞ መለስትልና፣ እንዴ ምን አገባሽ አንቺ ራሱ ቢያገባኝ ባያገባኝ አንቺ ምን ይመለከትሻል? እኔ የምፈልገው ከሱ እንድትርቂ ነው። ራቂ አልኩሽ፣ ራቂ ብላ የማትርቂ ከሆነ እኔ ጀሪማን እንደሆንኩኝ አሳይሻለሁ በቅርቡ ስትል የተናደድሽ የተመስል ያለሽ። ስለዚህ ራስሽን ለማረጋጋት ሞክሪ፣ አይዞሽ ተለምጇዋለሽ ብላ ሄቨን በዛ በሚያምር ትግስቷ ትታት ሂድት ትብላለች። እንግዲህ ይሄ ነገር የተሰማት ንቀት ነው እንዴ እያወራው አትታኝ የምትሄደው ያለችው ጀሪ ታለቅሳለች። በምታለቅስበት ሰዓት ማርክ ይመጣና የተፈጠረውን ይነግራታል። ባክህ ሰምቻለሁኝ ከቦቸራና ከሄቨን የተፈጠረው ነገር ሰምቻለሁ፣ ሁለተኛ ወሬ አልፈልግም ስትል እሺ የሆነ አንች አንቺ ምን አስለቀሰሽላታል። እንዴ እያለቀስኩ ነው እንዴ? ምን ሆኝ ያለቀስኩኝ አላለቀስኩም? ብላ ተሸመጥጠዋለች። እንግዲች ማርክ የጀሪን ንዴትና ብሶት የሚያስጨምር ሙዚቃ ድንገት ሳላስበው በድንገት ምናምን ምናምን ድንገት ሳላስበው ፍቅር ይዞኝ የሚል ነገር የሚል ዘፈን አምጥቶ ራሷን ክክት ነው ያደረገ። ክክት ባያመልጥ ኖሮ እኮ ማለት ነው ባያመልጥ ኖሮ በዛ በድንጋይ ለሁለት ተፈንክተው ነበረ። ለማንኛውም የእነሱ ነገር ይሆናል። ግን የተያዘው ጦርነት ጦርነት እንዳይመስላችሁ ወይ ያስፈራል። ከዳር ሆነም ባናይ ኖሮማ መካከሉ ብንሆን፣ እናቴ እኛ ውላ ተፋለመን ነበረ ማለት ነው። ተፈንክተን ነበር። በመቀጠልም እንግዲህ አንጀቷ የማይችለው ለክፋት ያልተሰራችው ሩህ ሮህና አዛኝ ሆነችው ቤዛ ወደ ጸጋ ስር ትሄዳለች። ወደ ጸጋ ስር ብትሄድም ግን ቤዛ በጠጋ ዘንድ ምንም ተቀባይነት የላትም፣ አክብሮትም ይሁን ሪስፔክት ምንም አይነት ነገር የላትም። እንደውም ልትስማት ወይ ልትጠጋት ብትፈልግም ባክሽ ወደዛ ሆነሽ ተቀመጭ፣ ምንፈልግሽ መጣሽ ሲጀመር እኔ አንቺን እየፈለኩሽ ነበረ ስትላት፣ እንዴ ምን ነው ጸጊ ምን ልርዳሽ ስትላት፣ አንቺ መጀመሪያ የመጣሽው ምን ፈልገሽ ነው ስትል ስታገላምጣት፣ እኔማ ልረዳሽ ስለምፈልግ ሲጀመር ሲጀመር አንቺ የኔንና የአንችን ጸብ ወደሽዋል ተመችቶሽ አልበል ብላ ብትጠይቃትም፣ እንደዛም አይደለም እና ስርቅሽ አትርቂም። ስቀርብሽም አታምንኝም እና ምን ምን ለመሆን ነው ብላ ጠየቀቻት። ለማንኛውም አትከታተኝ በጣም እየተከታተልሽ ነው ብላለች ጸጋ። መከታተልሽ ይመስልሻል እንጂ አልተከታተልኩሽም። ብከታተልሽ ራሱ ለረዳሽና ላግዝሽ ስለምፈልግ ነው ብላ ብትነግራትም ቤዛ ለጸጋ ጸጋ እርዳታዋ እንደማያስፈልጋት እገዛዋ የቤዛ እገዛ እንደማያስፈልጋት ቢያስፈልጋት ራሱ እሷም እንዳለችው እኔ አንቺ አግዘሽኝ ከችግሬና ከሐዘኔ ከምታወጭኝ ችግሬ ውስጥና አሀዘኔ ውስጥ ሆኜ እየኖርኩኝ አንችን ባስለቅሰሽ እና ከስር ከስር እየሄድኩኝ አንችን የሚያስ የሚያስከፋ ና የሚያስለቅስ ነገር ባረግ ነው የሚሻለኝ። ስለዚህ እኔ ለማስደሰትም ይሁን ለመርዳትም ለማገዝም አትጣሪ ስትላት እንደ እብድ አርጓት ታጠግባ፣ ከቤዛ ስር ተነስታ ሄዳለች። ሌላው ደግሞ እንግዲህ ቤዛና ሄሉ እንደተቀያየሙና ኩርፊያ ውስጥም እንደገቡ ሁላችንም እናውቃለን። ነገር ግን ቤዚ የማይችል አንጀት ስላላት ሄዳ ጥገት ተጥላትና እስከዛሬ ያደረግሽውን ያጠፋሽውን ነገር አቃለሁ ግን አሁን እንደዚህ ከዚያ ከዛ ከዛ በላይ ከጥፋትሽ በላይ የጸጸተሽና ያስከፋሽ ነገር አለ ብላ ብትጠይቃትም እሷም ከአቡሻ ጋር እንደተለያየችና ጥሩ ስሜት ላይ እንዳልሆኑ ነግራታለች ለቤዛ። ቤዛም በዚሁ አጋጣሚ ለሄሉ ይቅርታ አድርጋላት ሄሉም ይቅርታዋን ተቀብላት ሁላቸውም በይቅርታ ተላልፈው ተቃቅፈው ተዋደው ወደ ጓደኝነታቸው ቀጥለዋል። ደስ ይላል ይሄ። ሌላው ደግሞ እንግዲህ ሶሲ ሂዋንን ወይም ዳምባሪትን መከራ ውስጥ ልትከታት ነው ምክንያቱም እሷ ናይ ጸጋን የሆነ ነገርን አድርግ ዴቭ ተቀጣጥረን ባለፈው ቧሽቶኛል ደዛህ አድርጎኛል የሱን ጉዳይ እስከ መጨርስ ድረስ ይቺ ልጅ ዋጋዋን ማግኘት አለባት ከወንድሜ ራስ ላይ መውረድ አለባት ወንድሜን እያጠመደችው ስለሆነ መቅረት አለበት ስለዚህ ጓደኛሽ አይደለው ተባበሪኝ አለቻት ይህ ንግግር የማርሸክም የሆነባት ሄዋን ሶሲ ወይም ሌላ ሰው ጋር ትፋለሚያት ሌላ ሰው ትፈልጊ ብትላትም እንዴ እኔ ረስተሽ ነው እየሸሸሽ ወይ እየፈራሻት መሆኑን እያሳወሽ ነው እኔ የዛን ጊዜ ሄርሜላን ከአንቺ ጋር ሆኜ ለጓደኛዬ ለአንቺ ብዬ እንደደፍኳት ረስተሽ ነው ስትል ያለፈ ታሪክን አስታውሳ ሄዋንን እሺ እንድትል አድርጋታለች። እንግዲህ ሄዋን የኢየሱስን የሰማችውን እሺ ብላ ወደ ጸጋ ስር ስትሄድ ሊመክሯት በሞከሩ ሰዓት ምክራቸውን እንደማትፈልግና እንደማትቀበል እሷም ጸጋ ማን እንደሆነች እንደምታሳያቸው እንደውም ልትፈራ ይቅርና አስፈራርታቸው ወይም ዝታባቸው እንደሄደች አይተናል። ለሁለተኛ ጊዜ ምክሩና ማስፈራራቱ ስላልሆነ ወደ ብትር ወይም ወደ ደፈቀ ወደሚባለው አላማና ጉዞ ሲያደርጉ በመካከል የተፈጠረ ነገር እሷ ሽውድ አድርጋቸው ሷን ሲፈልጉ ለሁለታቸውን በመካከላቸው ገብታ ጉሮራቸውን ይዛቸዋለች ማለት ነው። በነገራችን ላይ ሶሲን አላምጣ ነው መተፋት ሁላ ነው የሚመስለኝ አትተዋትም አትፈታትም በሶሲ ፍርሃት ከዛ ከባድ ነው በሶሲ ፍርሃት ሲቀጥል ሄዋን ትታት ሄዳ ሄዋንና ሶሲን ሶሲን አትተዋትም ሶሲ ሄዋንን አትተዋትም ምክንያቱም ትታት ስለሄደች አጋፍጣ ስለሄደች አይላቀቁም እያልኳችሁ ነው ለማንኛውም መጨረሻ ላይ የምናየው ይሆናል ሁላችሁንም አመሰግናለሁ፣ ወዳችኋለሁ። በሌላ ቪዲዮ እስከምንገናኝ፣ ሰላሙ አሌይኩም ወራህመቱላህ።